ሰሪት ተቀባላለሁ ተሰማራው የሀበሻ ልብስ ማምረትና መሸጥ ነው። ወደ ስራይ የገባሁት በእኛ ክፍለ ከተማ በላይ ዘለቀ አጫጭር ስልጠና መጡ። በሱ ስልጠና ሰልጥኜ ከዛ በኋላ ነው ወደ ራሴ መስራት። ሀሳቡን አመጣውና ደምን አልሰራም ብዬ ወደ ስልጠና ወደ ስልጠና ገባውና ሰልጥኜ ከጨረስኩኝ ሰልጥኜ ከጨረስኩ በኋላ ማሽን ስጀምር፣ ማሽን ተከራይቼ ነው የጀመርኩት። ማሽን ተከራይቼ ጀመርኩ። ከዛ በጥቃቅን ጠይቄ የመስሪያ ቦታ ያው አነስ ያለች ብትሆንም የመስሪያ ቦታ ሰጡኝ። ሽመና እዛ ሽመናውን አሰራለሁ፣ እዚህ ደግሞ ጥልፍና ምርቱንም እዚህ አመጥቼ ምርቱንም እሰጣለሁ። ሽመናውንም አብሬ ማለት ነው የምጨረስኩ። ስራ ሳጣ እዚህ ሙያ ሰለጥንትና ወደዚህ ሙያ ገባ። ይኸው የስራ ሳተራ ብቁኝ ሰርቼ ራሴን ችዬ የራሴን ስራ ጀምሬ መስራት ነው የምፈልግ። ሰዎች ተቀጥረው ስትሰሪ በጣም ከባድ ነው፣ ብሩም ትንሽ ነው የሚሆነው። እንትንም የራስሽ እንደ ራስሽ አርገሽም አትሰሪም፣ በዛ ላይ ምንም እንትን አትለወጭም። የራስሽን ስትሰሪ ግን በነጻነት ነው የምትሰሪው፣ ደስ ብሎች ነው የምትሰሪው። የምታገኙ ገቢም ይለያያል። የራስሽን ስትሰሪ በቃ ለራስሽ ስራ ራስሽ ነሽ ኃላፊ የምትሆኝው አንቺ ነሽ ማኔጅ የምታረጊ ሁሉን ነገር ግን እንደዛም መሆኑ ቢዚ ብትሆኝም ግን ግባቱ ጥሩ ስለሆነ ያው የራስሽን መስራት ነው። የምስለ ነገር የለም። አጫጭር ስልጠናዎች አሉ በእኛ ክፍለ ከተማ የሚሰጡ እነሱን አጫጭር ስልጠናዎች በነብ መከታተል ኬርልስ አለመሆን ከዛ በጣም ጥሩ ናቸው። እነሱን ተከታትሎ ውጤታማ ያደርጋቸዋል። መጀመሪያ ተቀጥሮ መስራት ሙያውን ለማወቅ ይጠቅማል። ከዛ የራሳቸውን ይሰራሉ። ዋናው ትልቁ የሀገር ምንድነው የሚሰጡ ስልጠናዎች በደንብ መከታተል በደንብ መስራት ሳይሰለቹ ጠዋት አንድ ሰዓት መግባት ካለባቸው አስራ ሁለት ሰዓትም መግባት ካለባቸው ምንም ነገር እንትን ሳይሉ ሳይሰለቹ በጠዋት ተነስተ መስራት ያለባቸውን ነገር መስራት፣ ምክንያቱም ከሆነ ጊዜ በኋላ ነው የተሻለ ነገር የሚመጣው። ሲጀምሩ ምንም ለውጥ የለም፣ ግን ነገን ተስፋ አድርጎ በደንብ መስራት፣ በሰዓት መጠቀም፣ ቴክኒክና ሙያ በመሰልጠን ከዛ ቀጥሎ ደግሞ በራሴ ይህንን ሰልጥኜ የራሴ ፍላጎት አድሮብኝ ከመንግስት ስራ ለቅ ይህ የበለጠ በመሆኑ አንደኛ አለቃዬ ራሱ ማን ነው? ራሱ ስራው ነው ስራው ነው። ሰዓቱን የሚቀሰቅሰኝ የገቢያውን ሁኔታ የሚቀሰቅሰኝ ዛሬ እንዴት ማትረፍና ነገ ምን ደረጃ መድረስ እንዳለብኝ የሚጠቁመኝ ስራው ስለሆነ ድረስ በዚህ በቃ ተመርቀው ከዩኒቨርሲቲ ከመጡ በኋላ ዶክመንት ይዘው 30 ሺህ ብር ቢቀጠሩ ራሱ ምንም አይነት ነገር እንዳልሆነ ይሄንን በ30 ሺህ በእርግጠኝነት የሚሰሩ ከሆነ ግን አንድ ወር ባልሞላ ውስጥ ያገኙታል። አሁን 30 ሺህ ብር ሲባል ብዙ ነው የሚመስላቸው። እኔም ተቀጥሬ በመንግስት የተወሰነች አይቸው ነበረ። ምንም አይገናኝም። ወጣቻ ሲም አለኝ አሁን ከእሷ በትርፍ ሰዓት ይሄ እሰራለሁ፣ ከዛም እሰራለሁ። የራሴ ያለኝ ሰፋ ያለ ነገር ባገኝ ሌሎችንም አሰልጥኜ እንደኔ ስራ እድል እንዲፈጥሩ ማረግ። አሁንም አሰለጥናቸው ልጆች አሉ። አራት ልጆች በራሴ ክፍለ ከተማ የተሰጡኝ አጫጭር ስልጠና የሚሰለጥኑ እነሱን እያሰለጠኑ ይገኛሉ። አጋጣሚ ዛሬ ስለሌሉ ነው እንጂ እነሱን አሰልጥኛውን የራሳቸውን ስራ እንዲጀምሩ ማለት፣ ስራ የሌላቸውን አጫጭር ስልጠናዎች አሰልጥኝ የራሳቸው ስራ እንዲሰሩ ማድረግ ነው። በስሬ ዘጠኝ ሰራተኞች አሉ። ስምንቶቹ ሽመናው ጋ ናቸው። እንዳያችሁት ማምረቻው ማምረት ነው። ምርቱ ይመጣ እና ዚህ ትእዛዝ ሲኖር ይጠለፋሉ። ትእዛዝ ከሌለ ደግሞ ይሰሩና ይቀመጣሉ ለገበያ፣ ለሳምፕል ማለት ነው። እናዚህ አንድ ናት ምትሰራልኛለች ቦታ፣ የሽመነ ቦታ አለችኝ ትንሽ የቦታ የእሷ ማስፋፊያ እና ከዛ በተጨማሪ ደግሞ ምርቶች የምንሸጥበት ቦታ ቢመቻችልኝ ደስ ይለኛ። ምክንያቱም እኔም እያገዝኩ ነው ልጆችን፣ እነሱም ነገር ሌላ ልጆች ያግዛሉ እና በዛ የተንሳውን አራት ልጆች የተቀበል በቦታ ምክንያት ነው። ቦታው ጠባብ ስለሆነ ከዛ በላይ ማሰልጠን እፈልጋለሁ።